ሰላም ሰላም፣ ጤና ይስጥልኝ ውድ ከንድሻቶ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። እናንተ እንዴት ናችሁ? በያላችሁ ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ ቤተሰቦች፣ ያው እንደተለመደው ዛሬም በአብርሃም ጉዳይ ነው የመጣሁት። አብርሃም በጣም ምንም ትክክል አይደለም፣ ኖርማል አይደለም። እያያችሁት ነው፣ እንደምታዩት ነው ያለው ሁኔታ። እኔ በጣም በቃ እንጃ ምን እንደምላላቅም። እናንተ የተሰማችሁን ስሜት መገመት አያቅትም። እናንተ በተሰማችሁ ልክ ደግሞ እኔን ስታስቡኝ ምን አይነት ስሜት ሊሰማት ይችላል የሚለው መገመት አያቅታችሁም። እና ብቻ በጣም የሚከብድ እንትን ነው ያለው ነገር። በጣም እየቀለደችበት ነው ብርሃን፣ በጣም እየተጫወተችበት ነው። እና እስኪ አሁን ብርሃን ጋር ልደውልላትና እስኪ እናንተም እየሰማችሁ ምናልባት እንዲሁ ሰው ከሆነችና ፀጥቷት ከሆነ በቃ ያደረገችው ነገር ልክ እንዳልሆነ ገብቷት ከሆነ በቃ እንድታስተካክል ልነግራት ሞክራለሁ ልነግራት ሞክራለሁ። እስኪ እንግዲህ እየሰማችሁኝ አሁን እደውልላታለሁ። እንደምትስተካከል እንደው እግዚአብሔር በልቧ ገብቶም ቢያስተካክላት ደስ ይለኛል። እስኪ አብራችሁን ቆዩ። ሄላ አሪ፣ ብርሀን እንዴት ነሽ? እሙ ነኝ፣ እሙ ነኝ፣ እሙ እሙ ነኝ፣ ብርሽ ጓደኛ እንዴ! በጣም እንጂ። እንዴት ምን ቀረሽ? ማለት ምን ችግር አለው? ብርሀን፣ ምንም ቢሆን እኮ በጥሩ ነገር አውርተን እናውቃለን አይደል? እንዴ ጥሩ ነገር አሳልፈናል። አሁን ተረጋጊና፣ በቃ ምናልባት እንዶ በእንዶ በእግዚአብሔር ስትይ ማለት ነው። ተረጋጊና በቃ ወደ ራስሽ ተመልሰሽ አውሪኝ፣ በቃ ይሄ ሌላውን ነገር እርሺው እና በቃ በሰላም ብናወራ። አንዴ እግዚአብሔር ይመስገን፣ ወደ ራስሽ ተመልሻለሁ። አሁን ተረጋግቻለሁ። እናንተ ናችሁ አውቶ ያላችሁ እንጂ እግዚአብሔር ይመስገን ደህና። አይ እንጂ፣ ለምን ተደውሻል? ወይ ጉዳይሽ ትይቀጥ ነው ደውሽ? አይ፣ በአብርሽ ጉዳይ ነው ለወራሽ የፈለኩት አብረን አይደለም። እየውልሽ እኔ አብራችሁ ስለመቀጠል ስላለመቀጠል አይደለም። እኔ በሰላም በጤና አይደለም አብራችሁ እኔ ምንም ብትሆኑ ምንም አይመስለኝም። ግን ልጁ አሁን ኖርማል አይደለም ታውቃለሽ። ልብሽ ያደረገውን ያውቃል። እና በቃ እሱ ወደ ጤንነቱ እንዲመለስ ነው ምትቼ ከሆነ በቃ ያደረግሽውን የተሳሳትሽውን ነገር እግዚአብሔርን ይቅሬ በለኝ በይና እሱን ለመመለስ ሞክሬ በቃ አሁን እናንች ነው እያወራን ያለና ለምን አተውኝም አይደለም ልቦናሽ ያውቃል እኮ። የምናውቀውን ነገር ለመደባበቅ አንሞክር። ለምን አሁን እኔ ነኝ እኮ እያወራሁሽ።

ምን ማለት ነው? እዚያ ክንትራይ ልወዱዋሉ እስኪ ያል ነበር እንዴ? አታፈቅደው አይመለከተኝም። በቃ አንቺ ካሰብሽለት የካስብለት እሱን እኮ አይደለም እሱን ስለሆንኩ፣ እሱ ኖሮማ ችግር የለውም ነበረ እንደምንም ብዬ ማድረገውን ማድረግ የምችለውን ሁሉ አደርግ ነበር ግን አሁን በሰዓት መምጣት ስላልቻልኩኝ እኔ ጋር እኔ ጋር መደወልሽ አግባብ አልነበረም ምን ፈልገሽ እንደደወልሽ አላውቅም ስለዚህ አርፈሽ ብትቀመጭ ያንቺ ራሱ ጥሩ ነው አትደውይልኝ እኔ ወጥቻለሁ በቃ ምን ማለት ነው አርፈሽ ብትቀመጭ ማለት እኔ እኮ መጥፎ ነገር አይደለም እያልኩሽ ያለ በቃ እሱን አድኘው ነው እያልኩሽ ያለ ከዚህ ከገባበት ነገር አውጪው ነው እያልኩሽ ያለ ለአድን አድን አዎ፣ ማለት አልገባኝም። አንቺን ብትጨመሪ ስትይ አዎ፣ ባገኝሽ አንቺ ራሱ ሩቅ ሆነሽብኝ ነው እንጂ ባገኝሽ ደስ ይለኝ ነበር። ሩቅ ሆነሽብኝ ነው እንጂ ተቀመጪ፣ አርፈሽ ተቀመጪ ሲልኝ ይሁን የኔ እናት፣ አርፈሽ ተቀመጪ። እሺ እና ሩቅ ባልሆንብሽ ኑሮ እኔንም ልታሳብጂኝ ነው፣ ደስ ይለኝ ነበር። አረ አ ኤልስ ሪካርድ እያረግሽ ከሆነ ደግሞ ማለት ነው፣ ሪካርድ እያረግሽ ከሆነ ተጠንቀቂ። ምኑን ነው የምጠነቀቅ? ትልቅ ችግር ነው የሚደርስብሽ፣ ሪካርድ አድርገሽ ይሄንን ምናልባት ወደ ሚዲያ አመጥኩሽ ከሆነ አ አንላቀቅም፣ እኔ እና አንቺ ገባሽ። እሱማ እንደተለመደው እዛ ጠንቋይሽ ቤት ትሄጃለሽ፣ እኔ ግን በሷ አላምም፣ እግዚአብሔር አለኝ እያለሽ? እኔ እግዚአብሔር አለኝ። አንቺ የትም ቦታ ብትሄጂ እግዚአብሔር አለኝ። እግዚአብሔር የትም ምንም አያደርገኝም። አንቺ ምን የት ትችያለሽ? እምትፈልጊውን የሚያደርግልሽ ከሆነ የእዛን ሞክሪው። ኧረ በስመ አብ በይ። እኔ ለአንቺም ቀፎኛል። በስመ አብ በወልድሽ ቅሪ በልሽ። መድኃኒዓለም እንደው ለአንቺ እራሱ ያው እዛው እራስሽን ሳይ አርፈሽ መኖር ከፈለግሽ እዛው እራስሽን ጥግሽ ነች። ይዘሽት ሉሪ። ሁለተኛ እንዳትደውይለኝ ስለ እሱ የምታስቢው ብለሽ ደግሞ ከሆነ እሱን ሂጂና ተንከባከቢ ከጎኖ ሆነች የሚፈልገውን እያደረግሽ፣ አንቺ ያገኙ ወይ ደግሞ የሆነ ነገር አድርግ። እኔ ምን አገባኝ? አሁን ማኳ ጠመድሽ እኮ አንችን አንችን እያለ ነው። እኔ ግን ይህን ይውልሽን አንቺ እንዲሆን እንዳይሆን አይደለም የኔ ፍላጎት፣ እንድታገኙ ነው። አገኙና ከአንቺ ጋር ይሁን እኔ ከአንቺ ጋር አብራችሁ ሁኑ። በቃ በፍቅር ቀጥሉ። ግን አገኙ በቃ በጤ ነው ይሁን

አረ፣ እባክሽ ቀደም እኮ አውቋለሁ። ካዲ እንዳንቺ አላጠፋሁትም። ስልክሽ አለ ስልክ ላይ። እሺ ቀረሽ፣ በሰላም እናወራ ነበርኩ ቀረሽ። በይ ቻው፣ በቃ ሰው መስለሽ ነበር። እኔ ከተጸጸትሽ ብዬ ነበር። ጭራሽ ተሰደብኩ። ቆሻሻ አላለችም? ቆሻሻማ እንትንሽ ደነስ ይሄንን ቪዲዮ ሼር አድርጉት። ስለዚህ እንደዚህ አይነት ሰዎችማ በቃ ጉዳቸው መፍላት አለበት። በቃ ይች ልጅ ሲጀመር መያዝ አለባት። በቃ ቆይ አብርሽ ጋ ልደውልለት። አብርሽ ጋ ልደውልለትና እሱ የሚሰማኝና የሚረዳኝ ከሆነ ልጅቱን በየትም በየትም ብለን ይዘን እንዲያው፣ በስመ አብ ወልደ መንፈስ ቅዱስ። እሱ ደግሞ አንደኛው ምን፣ ማፈሪት ናት ደሞ። ጭራሽ በሌላ ስልክ ነው ለካ የደወልኩላት። ሄሎ፣ አብርሽ፣ እንዴት ነህ? እሙ ነኝ እሙ ነኝ። ሰላም ነው አብርሽ? ደናነ እሙሙ ነኝ። አረ በድምፅ የማታገኝም ስልክ ስልኬን እንትን ብሎብኝ በሌላ ሰው ስልክ ደው የለነው። ሄድሽ እየታመመ ነው እንዴ? ደግሞ ላ አብርሽ፣ አቤት አቤት፣ አላወቅሽኝም እንዴ? በት እሙነኝ ስልክ ቀይሬ ደውዬልህ ነው። አዎ እሺ። እንዴት ነሽ? እንዴት ነህ? እንደ ምን ሆነህ ነው ምን ሆነህ ነው? እ ምን ሆነህ ነው እንዴ! ኧረ በስመ አብ አላውቅህ ብለህ ነው ወይስ እያቀለድክብኝ ነው? አይ ግራ ተጋባህ ብዬሽ ነዋ። አይ ግራ መጋባት አይደለ። ደህና ነሽ? ደህና ነኝ ሁሉ ሰላም ነው አይደል ምን ነው ዛሬ ደወልሽ ምን ታገኘ ዛሬ ነው አይ አዎ እኔ ፈልጌ ነው የደወልኩት አይ አይ ተረጋግታ አውረኛ። አሁን ብርሃን ጋር ደውዬላት ነበርና እየፎከረችብኝ ነበርና ምናልባት እንግዲህ አንተም ቀልብህን ገዝተህ የምሰማኝ ከሆነ ስመኝና ራስክን ለማዳን እንሞክር እና ደግሞ ባለፈው ስላየሁ ፎቶሽ አንተ ነህ ራስክን አድን እምልህ። መጀመሪያ በመጀመሪያ ስለ ፎቶ ባለፈው ያሳይ ስላሳያች ፎቶ ማለት ነው ፎቶሾፕ እንደሆነ ነግራይ ነበረ። እኔ እንዳልሆነ ማለት ነው እኔ እንዳልሆነ ፎቶሾፕ እንደሆነ ስለዚህ አሁን ፎቶሾፕ እንደሆነ ካወቅ በኋላ እኔን ለማውራት የደበረህ ነገር ምንድን ነው? አብረን እንድንቀጥል ምናምን አይደለም። ሲጀመር አልፈልግም እሱን። አንቺን ነው አይደለም፣ አንቺን ነው ማለት ውሸት እንደሆነ ሰምተሻል እንዴ? ምን ማለት ነው የሆነ በቃ ዞሮ ዞሮ አንቺ እኮ ማለት ልትኖር ይሄ ተሻለ ኦኬ እዚህ ልኖር ስለመጣሁ ነው። አይ እንደዛ ሳይሆን እንደዛ አይደለም። እና ታዲያ ምንድን ነው የምትለው አሁን? እኔ በቃ አይ በቃ አሁን እሺ እሱ ችግር የለውም። ይሄ አብረን እንሆን ምናምን የሚል ነገር ስላልሆነ ያመጣሁት ሀሳብ፣ ያመጣ አወራሬ አብረን እንሆን ለማለት አይደለም፣ አብረን ስለሱ አይደለም አወራሬ ማለት ነው። አመጣጤ ግን ራስ ግን እንድታድን ነው እየጠየቅኩ ያለ ራስ ግን አድን ነው። በቃ ከእሷ መራቅ አለብህ። እሷ አሁንም እየፎከረች ነው፣ ገና አገሏለሁ፣ አሳብደዋለሁ እያለች ነው። እና አሁን ራስ ግን ማዳን አትፈልግም? አብረሽ በዚህ ሁኔታ ነው የምትቀጥለው? እየነገኩ እኮ ነው ሻንቲ። መጀመሪያ በቃ እኔን አልፈልግም ብለሽ እኔ አብረን አብረን እንሁን እያልኩህ አይደለም? አንተ ጤነኛ አይደለም ነው ያለ ራስህን ነው። አዎ ጤነኛ አይደለም። የሆነ ነገር አድርጋለች በቃ አሁን ስናወራ አሁን ስናወራ እኔ ቆየን እንዳደረገችበት አረጋግጣልኛለች። አታምነኝም። እንዳላገኝ ምንድን ነው በላይ እስኪ አንድ ጊዜ ራስን ለምን አታዳምጥም? ግን ለምን ከዚ፣ ከሰው ሁሉ እኔ እበልጣለሁ አትበል እንጂ። የሁሉ ሰው እኮ የሚያውቀው ከአንተ የአንተ እውቀት ይበልጣል እንዴ? እናንተ ትክክል አይደለህማ። አንተ እየተሳሳትክ ነው እኮ ነው የምልህ። ገደል እየገባን እየሞትክ ነው እያበድክ ነው ማለት ነው። እና አሁን ከዛ ጋር መሆን ነው ቀዋ ነው እንትን አሁን ልጅ ያም ሆነ ይሄኔ ከእሷ ውጭ ሌላ ሰው እንዲያወራኝ የማልፈልግ ውድ ቤተሰቦች፣ ዘግቶብኛል። እንግዲህ በማል ደግሞ ስልክም ተገብቶብኝ ስለነበረ ሲዘጋው አልሰማችሁትም? እና ዘግቶብኛል። ልጁ ቀልቡ ናቷል። እንዳያችሁት ነው በጣም ከባድ ሁኔታ ውስጥ ነው ያለ። እንግዲህ እናንተ ፈረዱ። ቻው በቃ ላይክ ሼር ሰብስክራይብ እያደረጋችሁ አበርካት። ውድ ቤተሰቦች፣ በጣም የማከብራችሁ፣ በጣም ደብሮኛል። ልወጣ ነው። ወደ ቤት ልሄድ ነው። ቻው።